ስለ አካሄድህ ልጠይቅህ፣ እስኪ ማለት መቀሌ ላይ መቆየትን የማይቻል ወይም የማይመረጥ የሚያደርግ የደህንነት ችግር ነበረብህ? የገጠመህ ነገር አለ የሄድከው? አሁን እንዳልኩት አዲስ አበባ የተጠራሁት ጠቅላይ ሚኒስትሩ ናቸው። በአጋጣሚ ፋንክሽን ውስጥ ባለሁበት በሰዓት ነው። እሳቸው የአገር ውስጥ ጉብኝት ውስጥ ነበሩ። መገናኘት አለብን አንዳንድ ጉዳዮች መነጋገር በአካል ተገናኝተን መነጋገር አለብን አሉ። ከዛ ፊት ምናልባት እንደሰማው ይሄ ማህተም መንጠቅ ዘመቻ እየተካሄደ ነበረ። በብዙ መልኩ ይሄ ነገር እንዲቆም በተደጋጋሚ ጠይቄ ነበረ። መተላለፍ ያለበትንም ትዕዛዝ ሕግን ተከትዬ ሰጥቼ ነበረ። ይሄ ሊሆን አልቻለም። በዛን ሰዓት እኔ የአፄ ዮሐንስ ሙት ዓመት የሚከበርበት ፋንክሽን ነበረ። እዛ ላይ በነበርኩበት ሰዓት ቀደም ብለው ጠቅላይ ሚኒስትሩ ነገ መገናኘት አለብን የሚል ጥያቄ ጠይቀው ስለነበረ ያነሳ ያው መሄድ ትኬት ቆርጬ ትኬት ቆርጠውልኝ ጉዞ ጀመርኩ። ከዛ በፊት እንዳልኩ አንዳንድ ደስ የማይሉ ነገሮች ነበሩ። የሰራዊት እንቅስቃሴ መቆም አለበት የሚል ጠይቀን ስርዓት ኪዝ ነው። ሰራዊቱ እንቅስቃሴ መቆም ያለበት ሰራዊቱ እንደ ሰራዊት ሌላ የታለመለት ግባ አለ። መስራት ያለበት ስራ ይኖራል። ከዛ ግን ማህተም የመንጠቅ እንቅስቃሴ ውስጥ መግባት የለብም የሚል ተደጋጋሚ ትእዛዞችም ተጥሰው የሚደረጉ ደስ የማይሉ እንቅስቃሴዎች ነበሩ። በግሌ ለደህንነት የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበረ። እርግጥ ከማገኛቸው መራጃዎች አንጻር ቀጣይ ሂደት ይህ በዚህ ጉዳይ ውስጥ የተሳተፉት የሰራዊት አመራሮች የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበረ። ይሄ ከእነሱ እስካልሰማሁት ድረስ ከቁም ነገርም አልቆጠርኩትም። መገደብ ምን ማለት ነው? መገደብ ምን ማለት ነው? እንግዲህ አሁን እኮ መሰለህ የጀመሩት ማተሜንት ትክክለኛ ከንቲባ ነው፣ ህገ መንግስት የመተርጎም ኃላፊነት የተወሰኑ የጦር አመራር ነው የሚሉ ሰዎች ከያዙት በኋላ እንግዲህ ጊዜያዊ አስተዳደሩን የመቀየር በተግባር ስራ ተጀምሯል። ግን ምናልባት ቢሮ እንዳልገባ ይሆን አላውቅም። ያው መረጃ የመረጃ ሰዎች አሉ ያመጡልኝ ነው የነገርኩ። እንደዛም ሆኖ ግን በይፋ በዚህ ግባ የሚባል ነገር ሰምቼ ስላልነበረ ከምክትሌም ጋር መገናኘት ካቆም ረዥም ጊዜ ሆነ። እሳቸው ብዙ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይ መራቅ ነው እንደ እንትን የሚቆጥሩት። እዛ ደረጃ ለህይወቴ የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላቅም ነበር በማንኛውም ግን ያኔ ወደ አዲስ አበባ ጉዞ አስር ሰዓት ተኩል አካባቢ ይመስለኛል በምናደርግበት ሰዓት ኬላ እንደነበረ አላቅም። ኬላ ተደርጎ ነበረ። እንግዲህ እኔ በአጀብ ነው የምሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ፣ አይ ማጣራት እንፈልጋለን የፕሬዚደንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ። ሆነ መስኮት ከፈትኩና፣ ማን ጋር ነው የምትደውሉት? የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባበረ የነበረው ወጣት የሰራዊት ኃላፊ ይመስለኛል ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም። መንገዱን ከፍተውልን ሄደ። ኤርፖርት ገባው። ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድን ነው የዛ አካባቢ ይህን ኃላፊነት የወሰደ የከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን። ምንም ኖትስ አላረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌዴራል ፖሊስ ስለሚጠብቀው የፌዴራል ፖሊስን ጥሶ መግባት አይችልም ወይ፣ ወደ ግጭት ይገባል ማለት ነው። ግን የኔም አጃቢዎች አሉ ጥያቄ፣ ወደ ግጭት ይገባል። ወደ ግጭት ገባ፣ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። ግን የኔ ጠባቂዎች ደስ የማይል ነገር እየተፈጠረ እንደሆነ ገምተዋል። ግን ያው መመለስ ሄደን መዋጋት አንችልም። ወደ አውሮፕላኑ ተነሳ ሄዱ። አዲስ አበባ እንደገባን የነበረው ሁኔታ ሲመለሱም የነበረው ሁኔታ ኦብቪየስሊ፣ ኬላው ዝም ብሎ ተራ ኬላ እንዳልነበረ። በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ላይ የጦር ኃላፊ ብቻቸውን ያደርጉትም አይደለም። ከበላይ በተሰጠ ትዕዛዝ ኬላ ተደርጎ ኢንፋክት ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችን ይዞ እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። ሰው ከዛ በኋላ ያወቅኳቸው ሌሎች መረጃዎች ግምት በማስገባት ምናልባት ጫና ያለ ስራ የመስራት ፍላጎት እንደነበራቸው፣ ግን እንደዚህ አይነት ኃላፊነት የጎደለው ተግባር ግን ምንም ነገር ባይፈጠርም ጭምር እጅግ እጅግ አደገኛ እና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። እዛ እስከወጣሁበት እስከወጣሁበት ብቻ አውሮፕላን ላይ እስከሳፈር ድረስ ከሌላውንም ጭምር አይቼ ይህን ያክል ሕይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎች የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ሀሳቤ ማምለጥ የነበረ ባይሆንም ደጋፊዎቻቸው እነሱ የሚከፍሏቸው የሚዲያ ተቋማት ስለማምለጤ ሲያወሩ ምናልባትም ይዘውት የነበረ ቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ ማቁ አልነበረም። እንዳልኩ ግን የተፈጠሩት ሁኔታዎች ይህን የሚመስሉ በትግራይ በህወሀት አመራሮች መካከል ለወራት የቆዩ አለመግባባት ተባብሶ አንደኛው ወገን በታጠቁ ኃይሎች በመታገዝ የአስተዳደር ተቋማትን እየተቆጣጠረ ይገኛል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሀት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለውን እርምጃ እብደት በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ እያስጠነቀቁም ነው። ባለፉት ቀናት የተባባሰውን ሁኔታ ተከትሎ አቶ ጌታቸው ረዳ በአሁኑ ጊዜ የት እንዳሉ፣ ወደ መቀለስ መቼ እንደሚመለሱ፣ የፌዴራል መንግስቱን ድጋፍ ስለመጠየቃቸው፣ አስተዳደራቸው በክልል ውስጥ ስላለ የመቆጣጠር አቅም የቢቢሲ ኒውስ ባልደረባ ካትሪን ባይሮሃንጋ ጋር ጠይቃችኋለች። እኛም ለዛሬ ይህንን ቃለ ምልልስ ልናቀርብላችሁ ወደድን። አቶ ጌታቸው ረዳ በአሁኑ ወቅት በትግራይ ክልል ስለተከሰተው ቀውስ መልስ በመስጠት ይጀምራሉ። የመንግስት ማህተም መንጠቅ ማለት ስልጣን መያዝ አይደለም፣ ነገር ግን መሬት ላይ ያለውን እኖታ በማዘባረቅ ከፌዴራል መንግስቱ ጋር ያለውን ግንኙነት መጠምዘዝ ነው አላማው አንድ የህወሀት አንጃ ከፌዴራል መንግስት ጋር መደራደር ከጀመረ የፕሬዝደንትነት ቦታውን ይይዛል የሚል አስተሳሰብ አለ። አብዛኛው የወታደሩ ክፍል የትግራይን ግዛት አንድነት መጠበቅ አለበት ብሎ የሚያምን ነው። የፕሪቶሪያው ስምምነት ሙሉ በሙሉ እንዲፈጸምም ይሻል። አንዳንድ ቦታዎች ሰው በተሰበሰበበት ጥይት ተተኩሷል። ይህ የሆነው አንዳንድ እብድ ሰዎች የመንግስት ማህተብ ለመንጠቅና ስልጣን ለመያዝ ካላቸው ጥም የተነሳ ነው። አላማው ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው። ቀጥሎ የተጠየቁት ጥያቄ አሁን ትግራይ ነው ያሉት የሚል ሲሆን አቶ ጌታቸው አሁን አዲስ አበባ ነው ያለሁት ሲሉ መልሰዋል። ትግራይን ጥለው ለምን ወጡ ተብሎ ለተጠየቁ ጥያቄ አቶ ጌታቸው በምላሻቸው ከጠቅላይ ሚኒስትር አብይ አህመድ ስልክ ተደውሎ ልኝ የመጣሁት ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸውን የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያየሁበት ነው ያለሁት። ከአውሮፓና ከዩናይትድ ስቴትስ አምባሳደሮች ጋርም አውርቻለሁ። እነዚህ ሰዎች ሁኔታውን እንዲከታተሉ፣ እየተከታተሉም ይገኛሉ። የፕሬቶሪያ ስምምነት ተፈጻሚ እንዲሆንም እያገዙን ያሉ ዲፕሎማቶች ናቸው። በቅርቡ ወደ ትግራይ ይመለሳሉ ከሆነስ መቼ ተብሎ ለጠየቁ ጥያቄ አቶ ጌታቸው አዎ እመለሳለሁ ብሎ የመለሱ ሲሆን ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ እመለሳለሁ። እቅዴ እሱ ነው። ቀጥሎ የተጠየቁ ጥያቄ ማህበራዊ ሚዲያ ላይ የምንመለከተው ነገር ከትግራይ ሸሽተው እንደወጡ ነው፣ ማለትም ትግራይ ክልል ባለው የደህንነት ጉዳይና ሁኔታ መቆጣጠር ባለመቻሉ። አቶ ጌታቸው ምላሽ ለምንድን ነው ከትግራይ የምሸሸው? አንድ ነገር ልንገርሽ፣ ትላንት ከሰዓት ከህዝብ ጋር ውይይት እያደረግኩ ነው። የጊዜ አስተዳደሩ አጋሪ ሆኖ የፌዴራል መንግስቱ ስልክ ደወለልኝ። እርግጥ ነው ሁኔታው የሚያሳስብ ነው። ፌዴራል መንግስቱ ትግራይን የሚያስተዳድሩ ሰዎችን ስብሰባ ጠርቶ የማናገር መብት አለው። ነገር ግን ይህ የሚባለው ነገር አንደኛው የህወሓት ክፍል ብዥታ መፍጠር ካለው አላማ ነው። ለውጥ ማምጣት የሚሹ ሰዎች እኔን ጨምሮ ከትግራይ እየወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል የሚባለው ሀሰት ነው። ህዝቡን ግራ ለማጋባት ያሰራጩት ወሬ ነው። ከፌዴራል መንግስቱ እርዳታ ጠይቀዋል። ምን ማለት ነው ይሄ? የፌዴራል ኃይሎች ጣልቃ እንዲገቡ ይፈልጋሉ ማለት ነው ተብሎ ለጠየቁ ጥያቄ ምላሽ ሲሰጡ በፕሪቶሪያ ስምምነት መሰረት የፌዴራል መንግስት ኃይሉን ማሰማራት ቢችልም፣ አሁን ባለው ሁኔታ የፌዴራል መንግስት ኃይሎች ጣልቃ መግባት ትክክለኛ እርምጃ ነው ብዬ ግን አላስብም። ፌዴራል መንግስት ከኤርትራ ጋር የምንጋራውን ድንበር የመጠበቅ ኃላፊነት አለበት። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቦናቸው እንዲመለሱ እድል እንዲሰጣቸው ነው። ከጠቅላይ ሚኒስትሩ ጋር ውይይት ካደረግኩ በኋላ የሚፈጠረውንም የምናይ ይሆናል። በርካታ የትግራይ ተወላጆች ህወሓት አሁንም ወደ ግጭት ሊወስደን ይችላሉ ብለው ያምናሉ። ከዚህ ቀደም ከነበረው ጦርነት አልፎ አሁን ደግሞ እርስ በራሱ ተከፋፍሏል የሚላሉ ሲለጠየቁ ጥያቄ አቶ ጌታቸው በዚህ በጣም ነው የምስማማው፣ ያፈነገጠው ህወሓት ባለስልጣናትም ሆኑ በቅርቡ ከህግ በላይ የሆነ ድርጊት ለመፈጸም የሚሞክሩ ወታደሮች ጉዳይ የሚጠቀስ ነው። የትግራይ ህዝብ ሰላም ይገባዋል ብለው ምላሽ ሰጥተዋል። ነገር ግን እርሶም የህወሀት ምክትል ሊቀመንበር ኖት፣ የጊዜ አስተዳደሩም ፕሬዚዳንት ኖት፣ እርሶም የውድቀቱ አካል ኖት ማለት ነው ተብሎ ለተጠየቁ ጥያቄ አቶ ጌታቸው አዎ የውድቀቱ አካል ነኝ፣ ይህንን ክጄ አላውቅም። የዚህ ችግር አካል በመሆን ኃላፊነቱን ከመውሰድ ወደ ኋላ አልልም። እያልኩ ያለሁት ሌላኛው የህወሀት ክፍል በወታደሩ ታግዞ እየፈጸመ ያለው ድርጊት ሊያሳስበን ይገባል ነው። ይህ ጉዳይ ከፌዴራል መንግስቱ ጋር ድጋሚ ጦርነት ውስጥ እንድንገባ ከማድረግም በላይ ሌሎች የውጭ ኃይሎች እንዲሳተፉ ሊያደርግም ይችላል። ይህ እንዲሆን በፍጹም አልፈልግም፣ ምክንያቱም የትግራይ ህዝብ ይህ አይገባውም ብለው ምላሽ የሰጡ ሲሆን አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች አንዱን አንጃ፣ የኢትዮጵያ መንግስት ደግሞ ሌላውን ደግፈው በትግራይ ጦርነት ያደርጋሉ የሚል ነው ጥያቄ የቀረበላቸው ሲሆን አቶ ጌታቸው በምላሻቸው ይህ ጉዳይ የፌዴራል መንግስቱ የትኛውን ወገን ይደግፋል የሚል አይደለም። የፌዴራል መንግስቱ መሳተፍ ቢፈልግም ኃይሎቹን ማሰማራት ይፈልጋል ማለት አይደለም። ኤርትራ ይሄን አጋጣሚ ተጠቅማ ከፌደራል መንግስቱ ጋር ግጭት ውስጥ ምትገባ የጦርነት አውድማ የምትሆነው ትግራይ ናት። ይህን ለማስወገድ ነው የምፈልገው። እንዳለመታደል ሆኖ አንዳንድ የህወሀት ባለስልጣናት ፈቃደኛ እየሆኑ አይደሉም። ቢሆንም ይህን ለማስወገድ ባለን አቅም የተቻለንን ማድረግ አለብን ሲሉም ምላሽ ሰጥተዋል። አሁን የእርሶ ጊዜ አስተዳደር ምን ያህል ደህንነቱ የተጠበቀ ነው? ትግራይን ማስተዳደር ይችላልም ሲባሉ እንዲህ ሲሉ ምላሽ ሰጥተዋል። አንዳንድ የወታደሩ አካላት ማህተብ በመንጠቅ ተግባር ተሳትፈዋል ማለት መላው የትግራይ መከላከያ ኃይል አንደኛውን የህወሀት ኃይል ይደግፋል ማለት አይደለም። እኔ የማውቀው ብዛት ያለው የህወሀት ክፍልና ብዛት ያለው የወታደሩ ክፍል ከጊዜ አስተዳዳሪ ጎን ነው። አሁን ያለው መንገጫገጅን መጠቀም የሚፈልጉ ሰዎች እንዳሉ ግልጽ ነው ሲሉ ምላሽ የሰጡ ሲሆን በስተ መጨረሻ ለቀረበላቸውም ጥያቄ አስተዳደሩ ደህንነቱ የተጠበቀ ነው ወይ ትግራይን መቆጣጠር ይችላሉ ወይ የሚል ሲሆን፣ አሁን ባለው ሁኔታ በአንደኛው የህወሀት ክፍል ምክንያት የሰሜን ምስራቅና ማዕከላዊ ቦታዎችን ቁጥጥር አቷል። ይህንን መልሰን መቆጣጠር አለብን የሚለው ምክንያቱም ህዝቡ መንግስት የሚያቀርበውን አገልግሎት ማግኘት አለበት ሲሉ ምላሽ ሰጥተዋል።